ከናንተ ውድ አድማጮች ተመልካቾቼ ጋር ቆይታ የማደርግበት ነው። ዛሬ እንደ መጀመሪያ ቀልብ ምንድን ነው? አላህ ቀልባችን አላህ ያስተካክልን፣ አሚን በሉ። ቀልባችን አላህ ያስተካክልን። ቀልብ ሲበላሽ፣ ሁሉም ነገር ይበላሻል። ቀልብ ሲስተካከል፣ ሁሉም ነገር ይስተካከላል። ዛሬ ዛሂራችንና ባጢናችን የተለያየ ሆኖ ከባድ ነገር ጣለብን። ለዚህ ነው እኮ አላህ ይጠብቀን። ሰው ሙናፊቅነትን ይሰጋል ይፈራል፣ አይደለ

ወደ ቀልባቸው ይመለከታል። ወአዕማሊኩም ወደ ምሰሩ ስራ ስራው ጥሩ ነው ጥሩ አይደለም፣ ስራው ሲሰራ ለማን ተብሎ ተሰራ፣ ቀልብ ላይ ምን ተቀመጠበት፣ ምን ተፈልጎበት፣ አላህ ዘንድ የሚሰወር ነገር የለም። ስለዚህ አላህ ይህንን ነገር ይመለከታል ብሎ ሲናገሩ የቀልብን ከባድነት ያመላክታል። ረሱል አለይሂ ሰላቱ ወሰላም በሐዲሳቸው ስለ ቀልብ ብዙ ብለውናል። ኢብኑል ቀይም የሚባሉ ታላቁ ዓሊም

ይዛ ስተጀመዓት ላያንን አንድ የፈላ ውሃ ላይ ገብቶ ተገናኝቶ ሲገለባበጥ እንደሚከረባበተው የሰው ልጅ ቅልብ በጣም ይገለባበጣል። በሌላ ሀዲስ ደግሞም ብሎ አሉ የሰው ልጆች ቅልብ በአራህማን ሁለት አስር ነው ያሉት፣ ዩቀሊቡሀ ከይፈየሻ እንደፈለገ ይገለባብጣቸዋል። ጧት ሙስሊም የነበረ ማታ ሊከፍር ይችላል። እዚህም ነው ዕለማዎቹ ማሱም የል ቀልቦ ኢላ ሚን ተቀሎ ቤ ቀልብ ላይ የተሰየየመችው ስለምትገለባበጥ ነው ቀልብ ተብላ የተጠራችሁ። ስለዚህም ቀልባችን የተስተካከለ እንዲሆንልን የሁልጊዜ ዱዓችን ሊሆን ይገባል። ሁሌ ጭንቀታችን ያ ረብ ውስጤን አስተካክልልኝ የአላህ ላይና እታችንም ውስጤ ውጭንም ሁሉም ነገር የተስተካከለ ያማር አድርግልን ብለን ዱዓ ልናድርግ ይገባል። ወላሂ የቀልብ ከተበላሸ ቀልብ በሽታ ሲመጣ፣ ሁሉም ነገር ይበላሻል። እኔ በአንድ ሀዲስ ላይ ያሉ ሰዎች ታሪክ ያሳዝነኛል፣ ያስደነግጠኛል። ብዙዎች ጊዜ ሰምታችሁታል። ነገ የውመል ቅያማ እሳት የሚለኮስባቸው ጀሃነም የሚለኮስባቸው ሰዎች አሉ። አንደኛው በአላህ መንገድ ደሙን ያፈሰሰ አላህ ይጠራዋል። ባሪያ ስለሰጠው ኒዕማ ጸጋ ይገልጻል። ያው ለአንተ ዲን ስል ለላኢላህ ስል ይኸው ሻሂዶንኩኝ። ምን ሲል አላህ ከዘብተ ይለዋል ዋሽተሃል። አንተ የተጋደልከው ቸር እንድትማን ነው፣ ጀግና እንድትባል ነው። እንደ ከል የሚባል የለም ተብሏል፣ ወቀድ ቂል ተብሎላሃል። ስለዚህ እጁን እግራችሁን ወስዳችሁ ወደ ጀሃነም ወርውሩት። አየህ፣ ምን ስለ ተበላሸ ቀልቡ። ሁለተኛው ደግሞ ይመጣል፣ ቁርአን የቀራ ዒልም ያስተማረ የተማረ ይጠይቋል። አላህ በሰጠው ኒዕማ ምንዳ፣ ያ ረብ በሰጠኝ ኒዕማ አስተማርኩኝ፣ ቁርአንም ቀራው አስቀራው ሲል፣ አዎ ነገር ግን ያደረግከው ዓሊም እንድትባል ሊዮ ቃለ ቃሪ እንዳንተ የሚቀራ ማንም የለም እንድትባል ነው። ወቀድቂል ተብሎልሃል። የውስጥ ሰው ምን ብሎኛል? እኔ ስቀ ራሴ አስተምር ማሻአላህ ብሎኛል። ለምን እላዬን ነው የሚያየኝ። ውስጤን ግን ማን ያውቀዋል? አላህ ያውቀዋል። ስለዚህ አላህ ስላወቀኝ ያንቀን አጓራ ያዋርደኛል። ምን ሲል አይ ወቀድቂል ተብሎልሃል። ዓሊም እንድትባል ቃሪ እንድትባል ነው ተብሎልሃል። ወደ ጀሃንም ውርውሩት። አላህ ይጠብቀን። ሶስተኛው ደግሞ ይመጣል። አላህ የገንዘብ አይነት የሰጠው ከዛ ይጠይቋል ያ ረቢ ው ማተረክቱ፣ አልተውኩም። የተውኩት ነገር የለም አንተ ኢንፋቅ እንዲደረግበት እንዲሰጥ የፈለክበት ነገር መድረሳ ስገነባ መስኪት ስገነባ ጉድጓድ ስቆፍር አስቆፍር፣ ኧረ ኸይር የተባለ አልቀረኝም ይላል። አዎ ነገር ግን ያደረከው። አንተ ቸር እንድትባል ነው። ወቀድ ቂል ተብሎልሃል። በቴሌቪዥኑም ተነግሮልሃል፣ በጋዜጣውም ተጽፎልሃል፣ በመጽሐፉም ተደርጎልሃል። በቃ በደንብ ተነቦልሃል፣ ተነግሮልሃል። ዱኒያ ላይ አብቅክተዋል። እኔ ጋ ምንም የለም፣ ወደ ጃሃንም ውሰዱት። እነዚህ ሶስትን ታሪክ ለምን አመጣውላችሁ ከተባለ ኢማም ሙስሊም ቡኻሪ የዘገቡት ሀዲስ አባ ሁሬር ያስተላለፉት ሀዲስ ነው። ለምንድን ይህን ታሪክ ያመጣውላችሁ ወንድሞች? የቀልብ መበላሸት፣ ቀልብ አለመስተካከል፣ ከቀልብ ስራዎች ላይ ኸይረኛ ነገር አለመምጣቱ አላህ ስለሚያውቀው ነገ ሊበላሽብን ይችላል። ስለዚህ የምንሰራው ስራ ባጠቃላይ መልካም ነው መልካም አይደለም፣ አላህ ይወደዋል አይወደውም፣ የሁላችንም ጭንቀት መሆን አለበት። ውስጣችን ያማረ መሆን አለበት። አንዳንድ ሰው ለዚህ ነው እኮ እምነት በልብ ነው ይልሃል። አዎ ኢማን መያዝ አለብን፣ ግን የተያያዘ ኢማን። ግን የት ላይ ይገለጻል? በተግባር ይገለጻል። ለዚህ ነው ስለ ኢማን እኮ ዑለማዎቹ ሲናገሩ አለ ኢማን ኢማን እኮ ማለት ማወቀረ ፊል ቀልብ ነው፣ በቀልብ የተቀመጠ በምላስ የተገለጸና ተግባር ያረጋገጠው ነው ተብሏል። ሶስቱ አንድ ላይ መሆን አለባቸው። ኢማን አንድ ሰው ላኢላሃ ኢላላህ ሲል ውስጡ መቀመጥ አለበት። አለዛ በምላስ ላኢላሃ ኢላላህ ብሎ ውስጡ ኩፍር ያለው ሙናፊቅ ነው። ሙናፊቅ መሆን ከሌለብን ደግሞ ውስጥ እናስቀምጣለን በምላስ እንገልጸዋለን። በተግባር ደግሞ እናሳያለን። ተግባሩ ምንድን ነው? ሰላቱ ነው። ተግባሩ ምንድን ነው? ዘካ ማውጣት፣ ሐጅ መሄድ፣ ኸይር ነገር መስራት፣ ወንድማማችነትን ማጠናከር፣ ለሰዎች መርዳት፣ ተግባር ይገልጸዋል። ለምን ውስጥ ያለ ነገር የውጭውን ተግባር ይገልጸዋል። ውስጥ የሌለ ነገርስ አይ ኢማን በልብ ነው ብቻ አይደለም። ሂጃብ ለምናት ለብሽ እህቴ፣ ኢማን በልብ ነው፣ ውስጥ የተቀመጠው ነው እኮ ከላይ ምገልጽ ቴ ሰላት ለምን አሰግድም? ኢማን በልብ ነው አደለም? ወንድሜ ውስጥ የተቀመጠ ነው እኮ ነው፣ በተልከላይ የምታከብሩ ውስጥ ካልተቀመጠማ እንዴት ነው ውስጥ የተቀመጠ አላህን? ውስጣችን ስናስቀምጠው ለአላህ ትልቅ ቦታ ስንሰጥ ደረጃ እናገኛለን። ነገ ደግሞ የሚድኑት ደግሞ ቀልባቸው ሰላም ሰው ነው ወንድሜ፣ ይወቅ፣ እህት ይወቂ። ነገው መልቂያማ የው መላ ينفع مال ولا بنون ገንዘብም ልጅ የማይጠቅምበት ቀን ይመጣል። ኢላ መን አተላህ ቢቀልቢን ሰሊም፣ ሰላማዊ ቀልብ ይዞ ካልመጣ በስተቀር አላህ ይጠብቀን። ቀልቤ ማለት ሰላም ቀል ወንድሞች፣ ለመጥፎ ነገር ሳላስብ ሳላስቀምጥ። አንድ ቀን ረሱል ዓለይሂ ሰላቱ ወሰላም አንድ የጀነት ሰው ይመጣል አሉ። አንዱ ሰሃባ መጣ። በሁለተኛው ቀንም የጀነሰው ይመጣል ሲባል ያ ራሱ ሰሃባ መጣ። በሦስተኛ ቀን የጀነት ሰው ሲሉ ያኛው ራሱ ሰሃባ ሲመጣ፣ የአምር ብን ልዓስ ልጅ አብደላህ ጀነት የገባበትማ ስራ ትልቅ ተደብቆ ቢሰራው ዒባዳ አለ። ማጣራት አለብኝ ብለው ቤቱ ሄደ። እንደው ከቤተሰብ ጋር ትንሽ ተጋጭቼ ቤቴ ጋር አንተ ቤት ላርፍ መጥቶ ስለው፣ ሳህቦቹ ምንድን ነበር አጥ ቅን አይደሉ፣ ውስጣቸውን ውጾ አይደለም። ቤቴ ቤትህ ነው አለ። ምን ሊያይ ነው? ኢባዳ ሊያይ ነው። ተኝቶ ሲያይ የሚሰግደው ሰላት የለም። ሌሊት ሱቢ ሊቀርብ አካባቢ ሁለት ረከዓ ይሰግዳል። ሱቢ ይውጣል። አይ ዛሬ እኔ ስላለውን፣ ሁለተኛው ቀን ሲያይ የለም፣ በሶስተኛው ቀን የለም። ታዳጅነት ጀነት ከዚህ የገባበት ምን ስራ ሰርቶ ነው? የተለየ ስራ የለም። እኔ ከአባቴ ጋር ሰላም ነው። ነቢ ስላ ስለም ጀነት ገባህ ሲሉ ጀነት የገባህበትን ስራ አጣርቼ ለመግባት ወ ለመስራት ነው የመጣው ስለው ያው እንዳየ ሆነ አለው። በል እንግዲህ ያፉ በል የሚለው ሴት ምናልባት አንድ ስራ ልትሆን ትችላለች አለ። ምን አንድች ሌሊት እኔ ላይ አሳልፍ ያላድር በሙስሊም ወንድሞች እህቶች ላይ ቀልቤ ላይ መጥፎ ነገር አሳድሬ የበደሉኝን አውፍ ያልኳቸው ቢሆን እንጂ ሲል ዓብድላህ እብኑ ዓምር ብን ልዓስ ምና ለ እቺ ናታ እዚ ደረጃ ያደረሰች። ይሄማ ከባድ ነው። ከባድ ነው። ናዓም፣ ከባድ ነው። ወላሂ ቀልብ ንጹህ፣ ጭንቀት ሚባል ነገር ያርቅልሃል። ቂ ሚባል ነገር ውስጥ ስታጸዳው፣ ቀልብን ማጽዳት፣ የቀልብ መስተካከል የብዙ ነገሮች መስተካከል ነው። የቀልብ መበላሸት የብዙ ነገሮች መበላሸት ነው። ስለዚህ ወንድሜ ቀልብህን ለወንድሞች ንጹ አርጎ እህቴ፣ ቀልብሽን ለእህቶች ንጹ አርጊው። እህቶችሽን ሙስሊም እህቶችሽን ውደጃቸው። ወንድሜ ሙስሊም ወንድሞችን ውደዳቸው። አላህ ብለህ ስትወዳቸው አላህ ይወድሃል። ከጭንቀት አላህ ነጃ ይላል። ስለዚህ እቺ ቀልብ በጣም አደጋ አላትና ቀልባችንን ንጹህ እናድርግ ለማለት ነው። ስለዚህም እንሻ አላህ ዛሬ እንደ ጅማሮ ከእናንተ ውድ አድማጮች ተመልካቾች ጋር ዛሬ የቀልብ ስራዎች በሚል ላይ ስለ ቀልብን ያየ ነው። በተከታታይ እንሻ አላህ